አባዬ፣ በጣም ጨንቆኛል። አባ ምንም አጠይቀኝ። ጨንቆኛል ብለሽ ምንም አጠይቀኝ? አባዬ፣ በቃ ዝም ብለህ ጸልይልኝ። አንዬ፣ በእኔ ከሆነ የምትጨነቂው ይኸው ደህና እኮ ነኝ። ደህና ነኝ ስትል ለምን እንደሆነ ከዚህ ሆስፒታል አልመጣ። አባዬ፣ በጣም ጨንቆኛል ዝም ብለህ ጸልይልኝ ምንም እንዳልጠይቀኝ ትለዋለች ሃና። አባቷም እንዴ ምን ሆንሽብኝ ልጄ? ጸልይልኝም ብለሽ አልናገርም ብለሽ ለምን ይላታል። በቃ ለእኔ የምትከፍሊው የሕክምና ብር አጣሽ ማለት ነው ይላታል። አባዬ እንደሱ አይደለም ትላለች። በቃ እንውጣ ከዚህ ሆስፒታል፣ ደህና ነኝ ይላታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? በዓለም ዳርቻ የምትገኙ የነጆን ቡኪንግ ቤተሰቦች ዛሬ ኖላዊ ክፍል አርባ ስድስትን ይዤላችሁ መጥቻለሁ፣ ከትናንት የቀጠለውን ላይክ ሸር ሰብስክራይብ በማድረግ እስከ መጨረሻው አብረውኝ ቆዩ። ወይዘሮ ሜላት ወደ እርግብ ክፍል በመሄድ የኔ ልጅ ምን ሆነሽ ነው ቆየሽ ከገባሽ ቀረሽ? ትላታለች አመመሽ እንዴ ትላታለች። አላመመኝም እማዬ። እኔኩ ገብተሽ ስትቆይ ያመመሽ መስሎኝ ተጭነኩ ትላታለች። በመሃልም በር ይቆራቆራል። ከፍታ ስትገባም ሰላም ናት ምንሆንሽ ትላታለች። ምሳ ደርሷል ትላታለች እና ትላታለች። ምን ችግር አለው ታዲያ፣ ቤቱ አዲስሽ ነው እንዴ ትላታለች። እርግብም ሀናን ስታይ እማዬ ትላታለች። አንዴ ልቀስሽ ትላታለች። ሀናም ይከፋትና ቁማ ታያቸዋለች። በመናደድም ትታ ትሄዳለች። እርግብ አሁንም ውሸቷን ቀጥላለች። እማዬ ታውቂያለሽ ጠረንሽ ቀረንሽን የረጅም ጊዜ ያክል እንደማውቀው ነው የሚሰማኝ ትላታለች። በመጀመሪያ ጊዜ ሳይሽ የተሰማኝ ስሜት በቃ ልነግርሽ አልችልም ትላታለች። ወይዘሮ ሚላትም እናትን መርሳት እኮ ከባድ ነው፣ በተቸገረ በተፈጠረብሽ ችግር ነው እንድትረሺ ይሁን ሽው ትላታለች። እና አይዞሽ፣ በተፈጠረበት ችግር ይህን ሁሉም ብትረሽም እናት ትዝታ ሳትሆን ህይወት ናት ትላታለች። እርግብም አውቃለሁ እማጌ ትላታለች። አሁንም አንድ ነገር ላስቸግርሽ እማጌ ትላታለች። ድጋሜ ልጄ ዛሬ ምን ሆነሽ ነው ትላታለች። ለምንድን ነው እንደ ሐና የሆንሽው? ሐና ወደ ጉዳዩ ለመግባት ስትፈልግ ፍቃድ ጠይቃ ነው ትላታለች ወይዘሮ ሚላት። እርግብም እንዴ ሐና እንደዛ ናት እንዴ? ትላለች። ለመሆኑ ምን ፈልገሽ ነው? ትላታለች እማዬ፣ ትላታለች ሐና። በጣም ታናደኛለች ግን ታሳዝነኛለች። በቃ ስትናገሪ በጣም አታስከፊያት ትላታለች። ሰላም ዛሬ ወደ ሆስፒታል የሃናን አባት ለመጠየቅ ሂዳለች ከሀና ጋር። አባዬ ትለዋለች። እንዴ ምን ሆነው ነው ግራ የተጋባኸው ትለዋለች። ሰላም እኮ አባትሽን መጠየቅ አለብኝ ብላኝ ነው ይዣት የመጣሁትም ትለዋለች። ልጄ እንኳን ደህና መጣሽ። ነይ እስኪ ሰላም በይኝ፣ ይላታል። ደግሞ ምን ሆነሽ ነው የጠፋሹ? ይላታል። እኔ ደህና ነኝ፣ አሁን በርሰዎ እንዴት ነወት? ትላለች ሰላም። እኔ እኮ ሁሌ እጠይቃለሁ ሀናን፣ ትላቸዋለች። አባዬ፣ አሲር የት ሄዶ ነው ትለዋለች። እኔ እንጃ ምግብ ልግዛ ብሎ እስካሁን አልተመለሰም። ይላታል እና ለምግብ መግዣ ምግብ ብር ይዟል በማለትም ትጠይቀዋለች። እሺ እኔ አንዴ ላሲር ደውዬለት መጣ ብላ ሀና ትወጣለች። የሀና አባትም ሰላምን ቁጭ በየኔ ልጅ ይላታል። አባባ አሁን እንዴት ነው ሕክምናው ለውጥ አለው በማለትም ትጠይቃቸዋለች ደህና ነኝ ለዚች ለምስኪን ልጅ ሲል ፈጣሪ ማረኝ ይላሉ የሀና አባት ሀናም እዛው አባቷ ተኛበት ሆስፒታል ነበረ ከነሜላት ጋር ዲኤንኤውን የሚያደርጉት አሲሮን በር ላይ ታገኘዋለች እንዴ ሀና፣ ይችልሽ ታውቂያታለሽ? እንደ ይላታል። ማናት ትለዋለች። ዘወር ስትል እርግብ ናት እንዴ? አዎ እሷኮ ናት፣ የኔን የህይወት ታሪኬን በሙሉ እኔ ነኝ ብላ የመጣችው ትለዋለች። እና ቀስ ብለህ አወራ ደግሞ ምርመራው ልንወስድ ነው እዚህ የመጣችው ትለዋለች። ታንቹ ይችልሽ ላስደብራት ይላል። ሲያወሩም ስለሰማች እርግብ ትመጣለች። ምን እያላችሁ ነው ትላቸዋለች። ባልሽ በጣም ያምራል ትላታለች እርግብ፣ ሀናን ግን ምንም አያምርም፣ የሆነ ግራጫ ነው ትላታለች። ኧረ እባክሽ ትላታለች። እኔ አመዳም ወንድ አይመቸኝም ትላታለች። አሲርም ስለተናደደ እንዴ በእኔ ሙት ትይዣለሽ እንዴ ይላታል። ይቺ ብሎም ይሰድባታል። እኔ ሰውነቴን እየነዘረኝ ነው፣ ቡጨቃችሁን ለማንኛውም አቁሙልኝ፣ ምድረ አመዳም ብላ ትታቸው ትሄዳለች እርግብ። ሀናና አሲረም በቃና ወደ አባዬ እንሂድ ይሉታል ትለዋለች። ወይዘሮ ዋዩሽ ከርቀት ሲያዩ ስለነበረ እርግብን በጣም ያመናጭቋታል። እንዴት እንደዚህ ታደርጊያለሽ? እዛ ቤት የገባሽው እኮ ሀና ጋ ሰጣገባ ልትገቢ አይደለም፣ ጸባይሽን አሳመሪ ትላታለች። እንዴ ሲናገሩኝ ዝማልልማ ትላታለች ሰላም ትወዳታለች ሀናን፣ ምናሴም በጣም ነው የሚወዳት ስለዚህ አርፈሽ ስራሽን ስሪ ያሰብነውን ማድረግ አለብሽ። ላንቺ ያላቸው አመለካከት መቀነስ የለበትም ትላታለች። ሰላምን እኮ አውቃለሁ ምናሴ ደግሞ እንዴት ትላለች። እርግብ ስሚኝ፣ ሀናን የሚወዷት የዋህ ስለሆነች ነው ይሏታል። ወይዘሮ ሜላት እኮ ሀናን አትወዷትም ትላታለች። እርግብ ለወይዘሮ ባዩሽ። ስሚኝ፣ እንዳይመስልሽ ሀናን በጣም ነው የምትወዳት እንደምትወዳት ማንም አያውቅም። እቤትም እንድትመጣ ብዙ ምክንያት ትፈጥራለች። ካልመጣች እንኳን ተደብቃ ነው የምታያት ትላታለች። እርግብም በጣም ትደነግጣለች። አሁን እነሱ ዶክተሩ ጋር ገብተዋል። እስከዛ አንቺ ተዘጋጂ ትላታለች። ሰላምም አሴረን ትለዋለች። ስማኝ ወንድሜ ስላንተ የነገረኝ ትለዋለች። ማነው ወንድምሽ ይላል። ምን አሴ ነው? እንዴ፣ ምንድነው ፒስተባ ብለን ተጨረስን በኋላ ቀዳዳ ነው እንዴ ወንድምሽ ይላታል። እና ምን አለሽ በፍጥነቴ ተገርሞ አደነቀኝ ይላታል። ወይዘሮ ሚላትና አቶ መስፍን ምርመራውን አድርገው ይወጣሉ። በመቀጠል ደግሞ ያንቺ እና የእርግብ ነው ይሏታል። እንዴ፣ አሁን የቁርጥ ቀን ነው ትላለች ይላል ወይ፣ አቶ መስፍን፣ እንዴ ይሄ እኮ ያለ ፍጻሜ አይደለም ትላለች ሀና። ወይዘሮ ሜላት ለእኔ ነው ትላለች ግን፣ እትዬ ጧትም ነግሬሻለሁ፣ ቅሬታ ካለሽ በቃ ቢቀር ይሻላል ትላለች። አይሆንም ትላታለች። እሺ በማለት እርግብና ሀና ዲኤንኤውን ለማድረግ ወደ ዶክተሩ ሄደዋል። የዛሬው ክፍል በዚህ ላይ ነበር ያለቀው። ነግሹን ኩኪንግን ላይክ፣ ሸር፣ ሰብስክራይብ በማድረግ አብራችሁን ስለቆያችሁ አመሰግናለሁ። መልካም ቀን። ለቀጣይ ክፍል እስከምንገናኝ ባይ።